ዳችሁና የተከበራችሁ የአገው ሚዲያ ተከታታዮቻችን አገው ሚዲያ ዛሬም እንደ ትላንቱ ሁሉ ትኩስና ታማኝ መረጃዎችን ወደ እናንተ ይዞላችሁ ቀርቧል ስናይ ቆይታ እንዲሆንላቸው አገው ሚዲያ እየተመኘ በቅድሚያ ማበይት ርዕሶችን እነሆ በአዊ ብሔረሰብ ዞን የቻግኒ ከተማ አስተዳደር ጸጥታና ደህንነት ጽህፈት ቤት ኃላፊ አቶ በቀለ መኩሪያ ህዝብን ወደ ግጭት የሚያመራ ተግባር እየፈጸሙ ነው ተባለም በዝርዝር የምንቃኘው ጉዳይ ይሆናል። ሩሲያ በዩክሬን ላይ በ407 ድሮኖች እና በ48 ሚሳኤሎች ጥቃት ሰንዝራለች። ወደ ባህር ማዶ ተጉዘን የምንቃኘው ጉዳይ ይሆናል። ክብራትና ክብራን ከአገው ሚዲያ ጋር ከቆያችሁ እነዚህንና ሌሎች መረጃዎችን የምታደምጡ ይሆናል። እንዲሁም ለአገው ሚዲያ አዲስ ከሆናችሁ ሼር ላይክ እና ሰብስክራይብ በማድረግ መረጃው ለብዙሃኑ እንዲዳረስ ማድረጋችሁን አትዘንጉ ለማለት እንወዳለን። አሁን በቀጥታ ወደ ዝርዝር መረጃው እናልፋለን። መልካም ቆይታም በአዊ ብሔረሰብ ዞን የቻግኒ ከተማ አስተዳደር ጸጥታና ደህንነት ጽህፈት ቤት ኃላፊ አቶ በቀለ መኩሪያ ህዝብን ወደ ግጭት የሚያመራ ተግባር እየፈጸመ ነው ተባለም። አቶ በቀለ መኩሪያ አዊ ብሔረሰብ ዞን የቻግኒ ከተማ አስተዳደር ጸጥታና ደህንነት ጽህፈት ቤት ኃላፊ ሲሆን ግንቦት 29 ቀን 2017 ዓ.ም በቤንሻንጉል ጉሙዝ ክልል መተከል ዞን ቡለን ከተማ ከጠዋቱ 12 ሰዓት እስከ ረፋዱ አራት ሰዓት ድረስ ከፍተኛ የተኩስ ድምፅ ሲሰማ ማርፈዱንና በዚህም የሰዎች ሕይወት ማለፉና ንብረት መውደሙን የቡለን ከተማ ነዋሪዎች መግለጻቸውን ተከትሎ ራሱን የመተከል ዞን ሰላምና ጸጥታ መምሪያ ኃላፊ በመምሰል አንድ ሚሊዮን 527,235 ተከታታይ ላለው ቲክቫ ኢትዮጵያ ስለደረሰው ጉዳት ማብራሪያ ሰጥቷል። ይህ የተሳሳተ ማብራሪያ ደግሞ በስተት የተፈጠረ ነው ተብሎ በቀላሉ የሚታለፈም አይደለም። አንድ አመራር በመጀመሪያ የሥራ ድርሻውና የሥራ አካባቢውን በሚገባ ማወቅ እንዲሁም ከግጭት ቀስቃሽ መግለጫዎች መጠንቀቅ ቀዳሚው ተግባር መሆን አለበት። በመሆኑም ግንቦት 29 ቀን 2017 ዓ ም በቤንሻን ጉልጉሙዝ ክልል መተከል ዞን ቡለን ከተማ መነሻ ተደርጎ 1,527,235 ተከታታይ ላለውና በታማኝ የመረጃ ምንጭነት አብዛኛው የኢትዮጵያ ህዝብ ለሚያምነው ቲክባህ ኢትዮጵያ የሰጠው መግለጫም በስህተት የተፈጠረ ሳይሆን ከበላይ ኃላፊዎቹ ጋር ታስቦበትና ታቅዶ ባጋዋይ ዞንና በመተከል ዞን ህዝቦች መካከል ግጭት ለመቀስቀስ የተደረገ ነው ሲሉ አንድ ያገው ሚዲያ የመረጃ ምንጫችን ያለውን ሰፊ ስጋት አብራርቷል። ባዊ ብሔረሰብ ዞን የቻግኒ ከተማ አስተዳደር ጸጥታና አደነት ጽህፈት ቤት ኃላፊ አቶ በቀለ መኩሪያ ለቲክባህ ኢትዮጵያ ባህር ዳር ቅርንጫፍ በሰጠው ቃለ ምልልስ የሰራቸው ስህተቶችንና ህዝብን ወደ ግጭት የሚያመሩ ተግባራት መካከል ዋና ዋናዎቹን ነሆ፣ በቤንሻንጉል ጉሙዝ ክልል ውስጥ የሚገኘው መተከል ዞንን በአዊ ዞን ውስጥ ያለ ከተማ ማስመሰልና ህዝብን ላመፅ እንዲነሳ ማድረግ፣ ራሱን ያዊ ብሔረሰብ አስተዳደር ዞን መተከልና ከተማ ሰላምና ጸጥታ ኃላፊ አድርጎ መግለጽ፣ አንድ የሌላ ክልል የአንድ ከተማ አስተዳደር ጽህፈት ቤት ኃላፊ ሌላ ክልልን በመወከል መርህ አልባ ግንኙነት መፍጠር ሕዝብንና መንግሥትን እንዲሁም ቦታን በማደናገር ራሱን የመተከል ከተማ ሰላምና ጸጥታ ቢሮ ኃላፊ አድርጎ መግለጽ ከበርካታ ስህተቶቹ መካከል ውስኖቹ ናቸው። በመሆኑም እነዚህ ስህተቶች በአስቸኳይ ካልታረሙ በውስጡ ያለው መርዝ ከባድ መሆኑን አገው ሚዲያ ለሚመለከተው አካል ያሳስባል። ይህ በእንዲህ እንዳለ የቻግኒ ከተማ አስተዳደር ፀጥታና ደህንነት ጽሕፈት ቤት ኃላፊ አቶ በቀለ መኩሪያ ባለፉት ዓመታት በቻግኒ ከተማ ውስጥ በአደባባይ ባለሀብቶችና ወጣቶች ሲረሸኑ ሲታረዱ፣ ሲገደሉና ሲታሰሩ መግለጫ አልሰጠም። በቤንሻንጉል ጉሙዝ ክልል መተከል ዞን ቡለን ከተማ ዛሬ ጠዋት 12 ሰዓት እስከ ረፋዱ 4 ሰዓት ድረስ ከፍተኛ የሆነ የተኩስ ድምፅ ሲሰማ ማርፈዱንና በዚህም ሰዎች መሞታቸውና ንብረት መውደሙን የቡለን ከተማ ነዋሪዎች ለቲክባህ ኢትዮጵያ ገልጸዋል። ጥቃቱን ያደረሰው በአካባቢው ታጥቆ የሚንቀሳቀሰው የሸኔ ታጣቂ ኃይል እንደሆነም ተናግረዋል። ታጣቂው ኃይል ዛሬ ከማለዳው 12 ሰዓት ጀምሮ ወደ ከተማው ዘልቆ በመግባት የመንግሥት ኃይሎችንና ንጹሐኖችን መግደሉን እንዲሁም በርካታ ንብረት መዝረፉን ነዋሪዎቹ ገልጸዋል። ስለሞቱ ሰዎች ቁጥር ከተማው ገና ስላልተረጋጋ ማወቅ አለመቻላቸውንም ተናግረዋል የመተከል ከተማ ሰላምና ጸጥታ ኃላፊ አቶ በቀለ መኩሪያ ለቲክባህ ኢትዮጵያ በሰጡት ቃል ከቡለን ከተማ የመንግስት አመራሮች መረጃ እንደደረሳቸውና ኦነግ ሸኔ ሲሉ የጠሩት ኃይል ዛሬ ማለዳ ከ12 ሰዓት ጀምሮ ባደረሰው ጉዳት ለጊዜው ቁጥራቸው በውል ያልታወቁ የመንግስት አመራሮችን ጨምሮ የጸጥታ ኃይሎችንና እንዲሁም ንጹሐንን መግደሉን እንዲሁም ባንኮችን መዝረፉንም ገልጸዋል አንድ የባንክ ሠራተኛ እግተው መውሰዳቸውንም አክለዋል። ታጣቂዎቹ ጥቃት ከፈጸሙ በኋላ ለቀው ወጥተዋል ሲሉም ለቲክቫ ኢትዮጵያ ተናግረዋል። ባለፉት ቀናት ብቻ በኦሮሚያና ቤንሻንጉል ጉሙዝ ክልሎች አዋሳኝ በተካሄዱ በትጥቅ የታገዙ ግጭቶች ከ11000 በላይ ሰዎች መፈናቀላቸው ተገለጸም። በመሳሪያ በተደገፉ ግጭቶች ከ11000 በላይ ሰዎች መፈናቀላቸውን የአውሮፓ ኮሚሽን ሲቪል ፕሮቴክሽን እና የሰብአዊ እርዳታ ማስተባበሪያ ተቋም አስታወቀም። በኦሮሚያ ክልል ሳሲጋ ወረዳ ሐሮታ ቀበሌ ብቻ 5500 የሚሆኑ ነዋሪዎች በተካሄደው ግጭት ሳቢያ ከቀ ያቸው ተፈናቅለው በመንግስት ህንፃ ውስጥ ተጠልለው ይገኛሉ ሲል ተቋሙ ባወጣው ዕለታዊ መረጃ ገልጿል። በቤንሻንጉል ጉሙዝ ክልል ካማሽ ዞን ማንነታቸው ያልታወቁ ነገር ግን ከኦሮሚያ ክልል የተነሱ ናቸው ሲል ማስተባበሪያ ተቋሙ የገለጻቸው ታጣቂዎች በፈጸሙት ሁለቱ ጥቃቶች ወደ 5900 የሚጠጉ ነዋሪዎች መፈናቀላቸውን አስታውቋል። ተፈናቃዮቹ በወረዳው በሚገኝ ቦታ ማረፋቸውንም ጠቁሟል። በቤንሻንጉል ጉሙዝ ክልል ካማሺ ወረዳ ተፈጸመ በተባለው ጥቃት በነዋሪዎቹ ላይ ጉዳት መድረሱንም ተቋሙ አመላክቷል። ስለደረሰው ጉዳት የሚሆን ስለ ሟቾቹ ቁጥር ያለው ነገር የለም። የመንግስታቱ ድርጅት የእርዳታ ማስተባበሪያ ተቋሞቻ ተፈናቃዮቹ ከምንም ነገር በላይ የሚያስፈልጋቸው አፋጣኝ እርዳታ ነው ማለቱን ተቋሙ በዕለታዊ መረጃው ጠቁመዋል። ምግብ ነክ ያልሆኑ ድጋፎችና የጥበቃ አገልግሎቶች እንደሚያስፈልጋቸውም አስታውቋል። የአውሮፓ ሲቪል ኮሚሽን ፕሮቴክሽን እና የሰብአዊ ረዴት ማስተባበሪያ ተቋምና ተባባሪዎቹ ለተለያዩ ተግባራት የሚውል ገንዘብ ድጋፍ እያደረጉ መሆኑን አመላክተዋል። ሩሲያ በዩክሬን ላይ በ407 ድሮኖች እና በ45 ሚሳይሎች ጥቃት ሰንዝራለች። በዛሬው ዕለት ሩሲያ በፈጸመችው በዚህ ጥቃት ቢያንስ አምስት ሰዎች መገደላቸውና ከሰባ በላይ መቁሰላቸውን የዩክሬን ባለስልጣናት ገልጸዋል። የዩክሬን አየር ኃይል ባወጣው መግለጫ ሩሲያ ከላከቻቸው 407 ድሮኖች መካከል 368ቱን ማክሸፉን ገልጾ ከ45ቱ ሚሳኤሎች መካከል 36ቱን መመከቱን አስረድቷል። ሩሲያ በትናንትናው ዕለት ጥቃት የፈጸመችው በመላው ዩክሬን ሲሆን በተለይም በዋና ከተማዋ ኪየቭ ላይ ከፍተኛ የሚባል ምት መድረሱም ተዘግቧል። በበርካታ መሰረተ ልማቶች ላይ ያነጣጠረ መሆኑን የጠቀሱት ዘገባዎች በዩክሬን የሚገኙ ቁጥራቸው ቀላል የማይባሉ የባቡር መስመሮች መቋረጣቸውን አስረድተዋል። በተያያዘ መረጃ የሩሲያ መከላከያ ሚኒስትር ባወጣው መግለጫ መጠነ ሰፊ ጥቃት ማከናወኑንም አስታውቋል። በመግለጫውም የኪየቭ መንግስት ለፈጸሙ የሽብር ጥቃት መልስ የሚሆን በምድር ባየርና በባህር የሚወነጨፉ ሚሳኤሎችና ድሮኖችን ተጠቅመን እርምጃ ወስደናል ብለዋል። ይህ በእንዲህ እንዳለ የአሜሪካው ፕሬዝደንት ትራምፕ ትናንት ባደረጉት ንግግር ዩክሬንና ሩሲያን ወደ ሰላም ከማምጣት ይልቅ ትንሽ ጊዜ እንዲዋጉ መፍቀድ የተሻለ ሊሆን ይችላል ማለታቸው ይታወሳል።